ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት ያለምዳርቻ ዳርቻ ሁሉ እንደምንቆያችሁን አንድ አዲስ ነገር አለማችን ላይ ተከስቷል። የአዲስ ነገር በእርግጥ አሁን ይፈንዳ እንጂ ቀደም ብሎ ሲሰራበት የነበረ ነገር ነው። በጣም ደግሞ አስደንጋጭ ነው። ምክንያቱም ይሄ ኒው ወርልድ ኦርደር አፋጣኝ መንገድ ስለሆነ ማለት ነው እና በጣም እንግዲህ አስገራሚ ሆኗል። ግን ደግሞ ታሪኩን ስትፈትሹት በጣም ወደኋላ እየሄደ በ1920 አካባቢ ጀምሮ ሲሰራበት የነበረ ነገር ነው። አሁን በትራምፕ ዘመን የፈነዳው ማለት ነው። እንግዲህ በጣም በሚገርም ሁኔታ ይህ ክስተት እንደሚመጣ በዮሐንስ ራእይ ምዕራፍ 17 ቁጥር 12 ላይ ተነግሮ ነበረ። አስር ሀያላን መንግስታት እንደሚነሱ ትንቢት ተነግሮ ነበርና እንግዲህ ይሄ የሚመለከተው ብሬክስ ነው። ኢትዮጵያም አለችበት። በእርግጥም ኢትዮጵያ በብሬክስ ስትታቀፍ እና ተቀባይነት ስታገኝ በጣም በርካቶቻችን ደስ ብሎ ነበረ። ለኢትዮጵያ ደግሞ በጣም ፖዘቲቭ የሆኑ ነገሮችን እንደሚያመጣላት እንደ ሀገርም ደግሞ ተቀባይነት ስላገኘች በጣም በርካቶቻችን ሰዎችን ደስ ብሎን ነበረ። አሁን ግን ታሪኩን ስንፈትሸው በጣም አስደንጋጭ ሆኖ ነው ያገኘሁት ማለት ነው እና አስር ሀያል ሀገራት ሆነው የሚነሱ እንዳሉ ወደ ኒው ወርልድ ኦርደር የሚሄደውን መንገድም እንደሚያሳልጡ በመጽሐፍ ቅዱስ ላይ ተነግሯል እና ይህንን እቅዳቸውን ደግሞ ቁልጭ አድርጎ የሚያሳየን ክሎብ ኦፍ ሮም የሚል አንድ ካርታ አለ። በካርታው ስርም ይሄ ትልቅ ሚስጥር ተቀምጧል ማለት ነው እና ታስታውሱ ከሆነ ከትራምፕ በፊት የነበረው አስተዳደር ን ዲስትሮይ ለማድረግ ዩክሬንን እንደ ሀገር ለማቆም ነበረ የፈለጉትና በጣም ብዙ ሀገራትንም አስተባብረው ዩክሬን እንድትረዳ በግሯ እንድትቆም ከጎኗ የቆሙት የነበሩት። ነገር ግን ነገሮች ተገልብጠው ትራምፕ ወደ ስልጣን መጣ። ትራምፕ ወደ ስልጣን ቢመጣም እውነት ለመናገር የዚህን ያህል ዩክሬንን እርቃን ለማስቀረት እንደሚሄድ ብዙም የተጠበቀ ጉዳይ አልነበረም። ያው ጦርነቱን በሰዓት ውስጥ አስቆመዋለው ብሎ ሲፎክር ነበረ። የዚህን ያህል ግን ዩክሬን ላይ ጫና ያበዛል እንደዚህ እርቃኑን ያስቀራታል በአጭር ጊዜ ማለት ነው የጠበቃ አልነበረም። እና ጭራሽ አሁን ላይ ደግሞ ትራምፕ እንግዲህ ከሩሲያው መሪ ጋር ትራምፕ እየሰራ እንደሆነ እያየን ነው። እና አካሄዳቸውም ሩሲያ ዩክሬንን እንድትጠቀልል የሚመስል አካሄድ ነው አሁን እየሄዱ ያሉት። እና የራሽያ የነበሩ ግዛቶች በሙሉ ተመልሰው በራሽያ ስር እንዲገቡ ነው መንገድን እየጀመሩት። እስካሁን ግን ከሩሲያ ጋር በነበረው ጦርነት ዩክሬን እና ሩሲያ በሚያደርጉት ጦርነት፣ በተለይ ደግሞ አሜሪካ ዩክሬን እንደ ሀገር እንድትቆም ነበር አይደለ ከጎኗ ስትቆም የነበረው በገንዘብም በጦር ሳሪያም በብዙ ነገሮች በፕሮፓጋንዳም ስትረዳት ነበረና ራሽያ ነው ዲስትሮይ ማድረግ የፈለገችው ማለት ነው። አሁን ግን ነገሮች ተገልብጠዋልና በተለይ ደግሞ እዚህ በብሬክስ የታቀፉ ሀገራት በተለይ ደግሞ አስሩ ሀያል ሀገር እንደሚሆኑ እነዚህ ሀያል ሀገሮች ደግሞ ምድራችን ላይ ምን ሊያመጡ እንደሚችሉ በዮሐንስ ራእይ ምዕራፍ 17 ቁጥር 12 ላይ ተገልጿልና ይህንን ነገር ነው የምንፈትሸው። ኢትዮጵያችንም ስላለችበት ምን ይሆን የሚፈጠረው? ለመሆኑ ክለብ ኦፍ ሮም ምንድን ነው ይሄ ነገር ሲያዘው ካርታው ያዘው ምንድን ነው? እንደገና ደግሞ ቀጣዩ አሮም አሜሪካናት የምትሆነው የሚባለው ጭምጭምታ ምንድን ነው የሚለውን ነው በደንብ የምንፈትሸው። ምክንያቱም እዚህ ውስጥ እጅ ረጃጅሞቹ ዓለምን በመዳፋቸው በእጃቸው መዳፍ ይዘዋታል የሚባሉት እነ ክሎብ ሸዋዝ ስላሉበት ማለት ነውና ይህንን ጉዳይ በዝርዝር እንግዲህ ከእናንተ ጋር ፈትሸዋለን። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደውሏ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በር ሰሜን እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ከዮሐንስ ራእይ ምዕራፍ 17 ቁጥር 12 ነው የምጀምረው። ከቁጥር አንድ ጀምራችሁ እናንተ ብታነቡት ይሄ መረጃን ቁልጭ አድርጎ ያሳያችኋል ማለት ነው። ወደ ቤተሰቦቻችን ምዕራፍ 12 ምን ይላል? ያየሃቸው አስሩ ቀንዶች ገና መንግስት ያልተቀበሉ አስር ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህ አንድ ሀሳብ አላቸው፣ ኃይላቸውና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ፣ በጉም የጌቶችን ጌታና የነገስታትን ንጉስ ስለሆነ እነርሱን ድል ይነሳል ከእነርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ እያለ ይቀጥላል ማለት ነው። እንግዲህ ይሄ ታላቅ ቃል ነው። አሁን ላይ ምድራችን ላይ የሆነ ያለው ይሄንን ያልኩት እኔ አይደለሁም። ምሁራኖች ናቸው የታሪክ ጸሐፊዎች ናቸው ማለት ነው ይህንን ነገር የተናገሩት ታላቁ መጽሐፍ ቅዱስም ይህንን ይናገራል። ስለዚህ አሁን ያለው ምድራችን ላይ አለማችን እያስተናገደች ያለችው ነገር ይህንን ይመስላል። ምክንያቱም ምንድን ነው አሁን ዶናልድ ትራምፕ እንኳን ወደ ስልጣን ከመጡ በኋላ ትራምፕ ግሪንላንድ የእኛ ትሆናለች ብለዋል። ካናዳ 51ኛ የአሜሪካ ግዛት ሆና እንድትቀጥል ብለው ተናግረዋል። በጣም ከፍተኛ የሆነ ጫና እያደረጉ እንዳሉ ታውቃላችሁ። በተለይ ደግሞ ብሬክስን መምታት ይፈልጋሉ። ብሬክስን እንደው እንዳይነሳ አድርገን ነው የምናሽ መደምደው ብለው ይላሉ። ብሬክስና ይሄ ደግሞ ክለብ ኦፍ ሮም የሚስማሙበትም የሚቃረኑበትም ነገር አለ ማለት ነው። አሁን በተለይ ደግሞ ክለብ ኦፍ ሮም ምናልባትም ብሬክስን ሊሰለቅጥ ይችላል። ያ ቡድን እየተባለ ነው ያለው ማለት ነው እና ስለዚህ ዘ ክለብ ኦፍ ሮም እና ብሬክስ ምንና ምን ናቸው የሚለውን አሁን ደግሞ የምንፈትሸው። በነገራችን ላይ ጋዛን ለመጠቅለልም አሜሪካ እንደፈለገች ሳይረሳ ምዕራቡ ዓለምን እንዴት እንዳስቆጣ ታስታውሳላችሁ። እኛ እንጠቅልላቸውና የተሻለ ህይወት የተሻለ ዓለም እንፍጠርላቸው ብለው እንደነበረ ማለት ነው እና ይሄ መጠቅለል አሁን ለምሳሌ ዘ ክለብ ኦፍ ሮምን እያነሳንበትም ምክንያት ይሄ ነገር ትራምፕ ስለመጡ ያመጡት ነገር ሳይሆን ቀደም ብለውም ይሄንን ነገር ሲያደርጉ እንደነበረ ቀደም ያለ እቅድ እንደሆነ ይሄ ጎላቸው እንደሆነ ነው የምናየው ማለት ነው። አስሩ የሚነሱ ሀያላን መንግስታትን እናያለን በብሬክስ ውስጥ የታቀፉት ማለት ነው። እነ ብሬክስ ብራዚል፣ ሩሲያ፣ ኢንዲያና፣ ቻይና፣ ደቡብ አፍሪካ በ2009 ዓ.ም የተመሰረተ የኢኮኖሚ ሀያል ማህበር ነው ብሬክስ ማለት ነው እና ብሬክስ ተብሎ በአስር አባላት እንደ ሳውዲ አረቢያ፣ ኢራን፣ ኢትዮጵያችንን ጨምሮ ግብጽ ሌሎችም ሀገራትን ጨምሮ እየተስፋፋ ያለ በጣም ተጽዕኖ ፈጣሪ ድርጅት ነው። ዋና ዋና ግቦቹን ስናይ የአሜሪካ የዶላር ላይ ያለውን ጥገኝነት ለመቀነስ፣ እንደ አጠቃላይ ደግሞ ብዙዎች እንደሚሉት ዶላርን መምታት ስለሚፈልጉ አሜሪካን ማሽመድመድ ስለሚፈልጉ ነው ይሏቸዋል። የሆነ ሆኖ ዋናው ጉዳያቸው የአሜሪካ ዶላር ላይ ያለውን ጥገኝነት ለመቀነስ ነው እና አዲስ የዓለም ኢኮኖሚ መመስረት ነው። ከዛ በተረፈ የተባበሩት መንግስታት ድርጅት ዩኤን እና አይኤምኤፍ ላይ የምዕራባውያንን ቁጥጥር ለመቃወም ነው ይሄ ድርጅት ብሬክስ የተቋቋመው። የሮም ክለብን ደግሞ ስናይ ይሄ ድርጅት በ1968 በአውሮፓውያን ሊቃውንት እና ፖለቲከኞች የተመሰረተ ነው። ዋናው ትኩረቱ ምንድን ነው? የምድር ገደብ ተጽዕኖዎች ላይ ነው። ለምሳሌ አሁን ሊሚቱ ግሮው የሚለውን ማለት ነው እነሱ የሚያጠኑት ለምሳሌ የዓለም ህዝብ ምጣኔ ሀብትን፣ የተፈጥሮ ሀብት ውድቀትን፣ የአየር ንብረት ለውጥን አዲሱ አለም ትእዛዝ ኒው ወርልድ ኦርደርን የሚያሳልጥ መንገድን የሚያመቻች ነው። ይሄ ከብሬክስም ከፍ ያለ አቅም ያለው ነው፣ ክለብ ኦፍ ሮም ማለት ነው። ስለዚህ ሁለቱ ድርጅቶች የሚተባበሩበት መንገድ ምንድን ነው? የአለም ኢኮኖሚ ለውጥ ላይ ይስማማሉ። የሮም ክለብ ለምሳሌ ብሔራዊ ኢኮኖሚያችን አይበቃም፣ አለም አቀፋዊ እቅድ ማውጣት አለብን የሚል አቋም ያለው ነው። ብሬክስ ደግሞ አሜሪካን አዲስ ፋይናንስ ስርዓት ለመገንባት ይሞክራል ማለት ነው። ለምሳሌ አሁን ብሬክስ አባላት ለብሔራዊ ምንዛሪዎቻቸው በብሔራዊ ምንዛሪዎቻቸው የሚደገፍ የንግድ ስርዓት፣ የቻይና ዩዋን፣ የሩሲያ ደግሞ ሩብልን ገንዘባቸው ማለት ነው ለመጠቀም የሚማከሩበት ነው። ስለዚህ የሮም ክለብ አለም አቀፍ የካርቦን ታክስን፣ የግሪን ኢኮኖሚን የሚሉ በጣም ሰፋ ያሉ ፅንሰ ሀሳቦችን የሚደግፍ ነው የሮም ክለብ ማለት ነው። ብሬክስ፣ ቻይና፣ ሩሲያ፣ ሳውዲ የተፈጥሮ ሀብቶችን፣ ነዳጅ፣ ማዕድናት ላይ በመተማመን ስለሚኖሩ የብሬክስ አባላቶች እነ ቻይና፣ እነ ሩሲያ፣ እነ ሳውዲ አረቢያ ሌሎችም እዛም ነዳጃቸው ላይ እና ማዕድናታቸው ላይ ስለሚተማመኑ እሱንም ተማምነው ስለሚኖሩ በዚህ ረገድ ግጭት ሊኖራቸው ይችላል ነው ዋናው። አሁን እነሱ የሚጋጩበት ነገር በዚህ ጉዳይ ነው። ስለ ፖለቲካና ስለ ቴክኖሎጂ ስናይ የሮም ክለብ አባላት እንደ ዳግላስ ኤንጀልስ እነ ክለውስ ሸዋብ ያሉ ታላላቅ ተጽዕኖ ፈጣሪ አለማችን ተጽዕኖ ፈጣሪ ሰዎች ግሬት ሪሴት የሚለውን ጽንሰ ሀሳብ የሚደግፉ ነው ማለት፣ እንደገና አዲስ አድርገን አዲስ አለምን እንመስርት ነው የሚሉት እነሱ ማለት ነው በአንድ ሃይማኖትና በአንድ መንግስት የሚተዳደር አለምን እንመስርት ነው። እነ ብሬክስ አባላት ደግሞ በአርቲፊሻል ኢንቴለጀንስ ብሎክቼን፣ በፋይቭ ጂ ቴክኖሎጂ ላይ ለመተዳደር አለምንም ለመቀየር እየተወዳደሩ ነው ያሉት ማለት ነው። እነዛ በአንድ መንግስት አንድ መንግስት አንድ ሃይማኖት ይሄ ጨፍላቂ የሆነ አገዛዘን አናቂ የሆነ አገዛዘን እናደርግ ነው የሚሉት ዘ ክለብ ኦፍ ሮም ማለት ነው። የሚያስማማቸው ነገር አለ፣ አንድ የሚሆኑበት አለ፣ ደግሞም የሚያጋጫቸው አለ ማለት ነው። እና ብሬክስ እና የሮም ክለብ እንዳጠቃላይ ስናየው ሁለቱም አለም አቀፋዊ ስርዓት እንደገና እንዲገነባ ይፈልጋሉ። እነዚህ ኒው ወርልድ ኦርደር ቢሉም እነዛም አለምን ሪሴት ማድረግ ይፈልጋሉ ብሬክሶችም ማለት ነው። ልዩነታቸው የሮም ክለብ የምዕራቡ አለምን አመራር ነው የሚያጠነክረው። ስለዚህ ማን እንደሚቆጣጠር ሁለቱም በየፊናቸው ይፎካከራሉ ማለት ነው። ግን ሁለቱም አዲስ አለምን ለመፍጠር ነው የሄዱበት ያሉት መንገድ ማለት ነው። እና በዚህ እንግዲህ አስር ሀያላን ሀገራት ይነሳሉ ማለት ነው። በእነዚህ ማዕቀፍ ውስጥ ያሉ በመጀመሪያ ደረጃ እነዚህ ሁለቱ ድርጅቶች እንዳልኳቸው በጽንሰ ሳብ በፖለቲካ በኢኮኖሚ ረገድ የሚገናኙበትን መንገድ አለ። እሱንም ነው ከላይ ዘረዘርኩላችሁ ማለት ነው። የሮም ክለብን አላማዎች ዘርዝሬላችኋለሁ። አለም አቀፍ የሆኑ ችግሮች ለምሳሌ ጦርነት ሊሆን ይችላል፣ ሀብት ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል። አለም አቀፍ የሆኑ ነገሮች ላይ ትኩረት ያደርጋል። አሁን አየር ንብረት ለውጥ ላይ ሊሆን ይችላል፣ የህዝብ ብዛት መጨመር ሊሆን ይችላል። ይሄንን ነገር አሁን በተለይ ህዝብ ብዛት ጭመራ ላይ ዘ ክለብ ኦፍ ሮም አለማችን ለውስን ሰዎች የተፈጠረች ናት ብለው የሚያምን ስብስብ ነው፣ ይህ ስብስብ ማለት ነውና። ዓለም አቀፋዊ አመራር ግሎባል ገቨርናንስ፣ በተባበሩት መንግስታት፣ አይኤምኤፍ፣ አለም አቀፋዊ ባንክ ወዘተ ስር ያለ አለም ነው፣ ያ አለም ማለት ነው። ብሬክስን ስንመለከት ደግሞ በኢኮኖሚና በፋይናንስ ረገድ የሮም ክለብ የምዕራባውያንን ኢኮኖሚዎችን የሚቆጣጠር አዲስ እና ዋና የፋይናንስ ስርዓት እንዲፈጠር የሚፈልግ ነው፣ የሮም ክለብ ማለት ነው። ብሬክስ የዶላርን እገዳ ለማፍረስ፣ በተለይ አሁን አሜሪካ ሀገሮች ላይ ጫና የምታደርገው በዶላሯ ነው አይደለ? ዶላር ሳምቧ ነው ለአሜሪካ። ብሬክስ የዶላርን እገዳ ለማፍረስ ብሎክቼይን የክፍያ ስርዓቶችን እየገነባ ነው ያለው። ግጭታቸውን፣ ትስስራቸውን፣ ትብብራቸውን ስናይ የክለብ ኦፍ ሮምና የብሬክስን ማለት ነው። ሮም ክለብ የሚፈልገው አንድ አለም አቀፋዊ ስርዓት ነው። በአጭሩ ስናስቀምጠው ኒውወርልድ ኦርደር ማለት ነው። እንደዛም ሆኖ ግን ጨፍላቂ ነው ይሄ ድርጅት። ብሬክስ ምን ያደርጋል? ብዙ ዋና ዋና ሀያላኖች እንዲኖሩት ይፈልጋል። አዲስ የዓለም ስርዓት መመስረት ቢፈልግም ብሬክስ ግን ዋና ዋና የተባሉ ሀያላኖችን ማፍራት ነው የሚፈልገው። ይሄ ወዴት ነው የሚወስደን? ወደ ትንቢቱ ነው ማለት ነው፣ የመጽሐፍ ቅዱሱ ትንቢት ማለት ነው። አስሩ ሀያላን መንግስታት የሚነሱት ማለት ነው። ነገር ግን በእግዚአብሔር ደግሞ ድባቅ እንደሚመቱ መጽሐፍ ቅዱስ ይነግረናል። የሮም ክለብ አባላት ለምሳሌ ክሎስ ሸዋብ፣ የዓለም ኢኮኖሚ ፎረም በአርቲፊሻል ኢንተለጀንስ፣ በዲጂታል ምንዛሬ ወይ ደግሞ እነሱ እንደሚሉት በምህጻረ ቃሉ ሲቢዲሲ ላይ አትኩሮ የሚሰራ ነው ክሎስ ሸዋብ ማለት ነው። የብሬክስ አባላት ቻይና፣ እነ ሩሲያ ደግሞ በፋይቭ ጂ በብሎክ ቴክኖሎጂ ላይ የሚወዳደሩ ናቸው። ስለ ቴክኖሎጂ ቁጥጥርና ውድድር ላይ የሚሰሩ ናቸው። እና ስለዚህ እነዚህ ክለቦፍ ሮም እና ብሬክስ በጣም ትልቅ ተጽዕኖ አለማችን ላይ የሚፈጥሩ አካላት ናቸው። የሚስማሙበት አለ የማይስማሙበትም ነገር አለ ማለት ነው። ቀጥሎ የምንመለከተው ምንድነው ትክክለኛው ትብብራቸው ወይ ደግሞ ከዚህ በኋላ ግጭት ሊፈጠር ይችላል የሚለው ምንድነው ነው። ሁለቱ ድርጅቶች በተለያዩ መስኮች እንዴት እንደተገናኙ ደግሞ እንመልከት። ግሎባል ኢኮኖሚ ኮንትሮልን ስናይ የሮም ክለብ የሚያስተውለው አንድ አለም አቀፋዊ ስርዓት ዋን ወርልድ ሲስተም ነው፣ በምዕራባውያን ሀያላን ጂ7፣ አይኤምኤፍ፣ ወርልድ ባንክ ቁጥጥር ስር ማለት ነው። ብሬክስ ደግሞ ባለብዙ ዋና ዋና ሀያላን መልቲፕላር ወርልድ እንዲኖሩ የሚታገል ነው። ይህ ማለት አሜሪካንና አውሮፓን ያለ አዲስ ዓለም አቀፍ ስርዓት ለመፍጠር ነው የሚታገለው። ብሬክስ ደግሞ ኒው ወርልድ ኦርደርን ይቃወማል። ነገር ግን አለምን አዲስ ስርዓት እናሴዛት ግን ይላል። ብሬክስም በራሱ መንገድ ማለት ነው። ከዛ ጥያቄን እንጠይቃለን። ሁለቱ አቋማቸው የሚቃረነው ወይስ የሚስማሙ የሚለውን እንጠይቃለን። እዚህ ጋር መልሱም የሆነው ምንድን ነው? ይቃረናሉ ነው። ምክንያቱም ብሬክስ የምዕራቡን አለም ቁጥጥር ለመቃወም የተፈጠረ ነው ብሬክስ አይደለም። የሮም ክለብ ደግሞ ዋና አላማው የምዕራቡን አለም አቀፋዊ ስርዓት ማጠናከር ነው፣ ኒው ወርልድ ኦርደርን። እነዛ ደግሞ የራሳችንን አለም እንፈጥራለን ባይ ናቸው ብሬክሶች። አሁን እየሄዱበትን ያሉትን መንገድ ኒው ወርልድ ኦርደርንም ማደናቀፍ ነው የሚፈልጉት። ሌላው ምንድን ነው፣ የተፈጥሮ ሀብትና የአየር ንብረት ለውጥን እናያለን። የሮም ክለብ አለም አቀፋዊ የ ካርበን ታክስ እነሱ እንደሚሉት ካርበን ታክስ እና የኢኮኖሚ ማረጋገጫ ኢኮሎክዳውን የሚሉትን ፖሊሲዎችን ይደግፋል የሮም ክለብ። የብሬክስ አባላትስ እነ ቻይና፣ እነ ሩሲያ፣ እነ ሳውዲ አረቢያ እነዚህ እነዚህ ግን በነዳጅ በጋዝና በማዕድን ላይ የተመሰረተ ኢኮኖሚ ያላቸው ሀገራት ናቸው። ስለዚህ ዘክለቦፍ ሮም ጋር ይቃረናሉ ማለት ነው። ግጭታቸውን እንመልከት። የሮም ክለብ አባላት የነዳጅ ኢኮኖሚዎች እንዲጠፉ የሚገፋፋ ነው። የነዳጅ ኢኮኖሚ የተባለ ነገር ምድር ላይ እንዲኖር አይፈልግም። የብሬክስ አባላት ደግሞ ትልቅ ኢኮኖሚያቸው ይሄ ላይና ላይ እና ማዕድናት ላይ የተመሰረተ ነው። ስለዚህ ከፍተኛ የሆነ ኢኮኖሚያዊ አደጋ ስለሚጋረጥባቸው እነዚህ ሁለት አካላት አይስማሙም ማለት ነው። ለምሳሌ ሳውዲ አረቢያ ቪዥን 2030 የሚለውን ቪዥኗን ማስፈጸም ትፈልጋለች። እንደገና ደግሞ በሌላ መንገድ ቴክኖሎጂና የውሂብ ቁጥጥር አለ። የሮም ክለብ ዲጂታል ምንዛሬ ሲቢዲሲ እና አርቲፊሻል ኢንቴሊጀንስ በሰብአዊነት ላይ ያለውን ቁጥጥር ይደግፋል። የሮም ክለብ ብሬክስ ብሬክስ ማለት እነ ቻይና እነ ሩሲያ በእነሱ አማካኝነት ደግሞ ፋይፍጂን በብሎክቼን እና በራሳቸው የዲጂታል ምንዛሬ ላይ መስራት ነው የሚፈልጉት። አሁን መጨረሻ ጥያቄው ምን ይሆናል፣ ማን አሸናፊ ሊሆን የሚችለው ብለው ሲናገሩ፣ ሁለቱም ድርጅቶች የዲጂታል ቁጥጥር ይፈልጉታል። ግን ደግሞ የሚፈልጉት በተለያዩ መንገዶች ነው። በነገራችን ላይ አለማችን ላይ በጣም ሁላችንም፣ እያንዳንዳችን ማለት ነው፣ በጣም ቀፍዳጅ የሆነ ህግ ነው የሚያመቻቹልን። ሁለቱም ብሬክሶችም ደክለቦ ፍሮሞችም ማለት ነው ለእኛ የሚመቹ አይደሉም። የሚያደርጉት ነገር፣ የሚሰሩት ነገር ማለት ነው። ቃሉ ስለሆነ ግን ሊፈጸም ግድ ነው። ሮም ክለብ ለምሳሌ በጂ ሰበን እና ዶላር ስር አዲስ ስርዓትን መመስረት ይፈልጋል። ብሬክስ ደግሞ በዩዋን ወይም ደግሞ በሌሎች ምንዛሪዎች ላይ ተመስርቷል። እሱን ነው ሀያል ማድረግ የሚፈልገው። የወደፊት እርምጃቸው ምን ይከሰታል የሚለው ነው። አሁን በጣም ከፍተኛ ስጋት የፈጠረው አለም ላይ ማለት ነው የብሬክስ አባላት ግንኙነት ከሮም ክለብ ጋር በሁለት መንገድ ሊሆን ይችላል። ትብብር፣ ለምሳሌ በአየር ንብረት ለውጥ በአዲስ ቴክኖሎጂ ላይ ሊተባበሩ ይችላሉ። ግጭታቸውስ በምንድን ነው? በኢኮኖሚና በፖለቲካ አመራር ረገድ ግጭት ላይ ሊወድቁ ይችላሉ። ሀብት ጦርነት ከሮም ክለብ ነዳጅን እንዲያቆሙ ለምሳሌ ነዳጅ በየትኛው መንገድ ነዳጅ ሲጫን ያንን መምታት ሊሆን ይችላል። የብሬክስ አባላት ሩሲያ እነ ሳኡዲ ይሄንን ነገር ደግሞ በጣም ነው የሚቃወሙት። የዲጂታል ምንዛሪ ውድድር የቻይና ዲጂታል ዩዋን እና የምዕራቡ ሲቢዲሲ ላይ በጣም ከፍተኛ የሆነ ተፅዕኖ ያደርጋል ማለት ነው። የሮም ክለብ የምዕራብ ሀያላን አመራር ከሆነ በብሬክስ ተቃዋሚ ሁለቱም ሀያላን ናቸው። አሁን እኮ በጣም ብዙ ሀገራት ናቸው ብሬክስን እየተቀላቀሉ ያሉት። ስለዚህ የሮም ክለብ ያሸንፋል ብለው እንኳን አሁን ቢገምቱ፣ ብሬክስ ደግሞ በጣም ሀያል እየሆነ ያለ ምዕራባውያንን በጣም እያስፈራ ያለ ስብስብ ነው። ስለዚህ ብሬክስ ከቻለ የዶላርን እገዳ ማፍረስ፣ ከዛም ደግሞ የአዲሱ ዓለም አካሄድን መምታት ይፈልጋል ማለት ነው። የራሱን አዲስ የዓለም ስርዓት ሪሴት ማድረግ ይፈልጋል ብሬክስን በበኩሉ ማለት ነው። ስለዚህ እነዚህ ሁለት አካላት ምንም እንኳን ለዓለማችን የሚበጅ ነገር ያደርጉም ከላይ ስታዩት ግን ህይወትን የሚያቀል ነው የሚመስላችሁ፣ በጣም ጣፋጭ የሚሆን፣ በጣም ኑሯችን የተስተካከለ የተመቻቸ፣ ግን እያንዳንዱን ግለሰብ የሚቆጣጠሩበትን መንገድ ነው እያመቻቸው ያሉት ሁለቱም ማለት ነው። አዲሱ የዓለም መንግስት ብሬክስም መሰረተው በክለብ ኦፍ ሮምም መሰረተው ለእኛ ግን በጣም ከፍተኛ አደጋ ነው ያለው ማለት ነው። ምክንያቱም አዲሱ የዓለም መንግስት ሳይሆን አዲሱ የዲያብሎስ መንግስት ነው ልንለው የምንችለው ከሚሄዱበት አሰራር፣ ካገዛዛቸው፣ እግዚአብሔር የለሽነታቸው በጣም አደገኛ እንቅስቃሴ እንደሚኖራቸው ነው እና እዚህ ላይ ደግሞ የሚካተቱ ሀገራት ደግሞ ሩሲያን ጨምሮ በጣም የመጨረሻ የሚገርም ክርስቲያን የመጨረሻ የክርስቲያን ሀገር የተባሉ ኢትዮጵያችንን ጨምሮ ነው እንግዲህ ብሬክስ ላይ የተካተተ ያለው ነውና ይሄ አዲሱ የዓለም መንግስት ስርዓት ኒው ወርልድ ኦርደር እነሱ እንደሚሉት ከሰዎች አእምሮ ውስጥ ግለኝነትን ፐርሰናል የምንለውን ነገር፣ ለቤተሰብ ባህል ታማኝ መሆንን፣ የሀገር ፍቅር ስሜትን፣ የሃይማኖት ስርዓቶችን በሙሉ ማስወገድ እጅግ አስፈላጊና ዋናው ነገራቸው ነው። ምክንያቱም ቀደም ባሉት ጊዜያትም ነግረናችሁ ነበረ። ብሮክ ቻይስሎ የሚባለው ሰው የቀድሞ የተባበሩት መንግስታት የጤና ድርጅት ደብችኦ ማለት ነው ዋና ዳይሬክተር ይሄንን ብሎ ተናግሮ ነበረ። አዲሱ የዓለም መንግስት ስርዓት ማለት የራሳችን የምንለው ሚስጥር የራሳችን የምንለው በእግዚአብሔር እና በእኛ መካከል ያለውን ነገር ራሱ እንዳይኖር ለቤተሰባችን ታማኝ እንዳንሆን የሀገር ፍቅር ስሜታችን ደግሞ ተሟጦ እንዲጠፋ የሃይማኖት ስርዓታችን በሙሉ ማንሸዋረር በሙሉ ከተቻለ ደግሞ ማውደም ብሎ ቃል በቃል ተናግሯል። ብትፈልጉ ታሪክ ላይ ታገኙታላችሁ። እና እግዚአብሔር አምላክ ደግሞ ክፉን መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውንም ብርሃን፣ ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩንም መራራ፣ መራራውንም ጣፋጭ ለሚያደርጉ ወዮላቸው። በአይናቸው ጥበበኞች፣ በነብሳቸው ማስተዋ ለሆኑ ወዮላቸው የወይን ጠጅ ለመጠጣት ሀያላን የሚያሰክረውንም ለማደባለቅ ጨካኞች ለሆኑ በደለኛውን ስለ ጉቦ ጻድቅ ለሚያደርጉ የጻድቁንም ነፍስ ለሚያስወግዱ ወዮላቸው ይላል ኢሳያስ ምዕራፍ አምስት ቁጥር 22 እስከ 23 ማለት ነው። እና በዚህም አለበዛ ዛሬ ላይ አለማችንን ለማስተዳደር የሚቀራመቱት እኛን ሊቀራመቱ የተቀመጡ ኤሊቶች ወይ ደግሞ የዲያብሎስ ልጆች ልንላቸው እንችላለን። በአለማችን ላይ በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊ አዲስ አይነት የመንግስት አሰራርና አደረጃጀት እያደረጉም ነው። በነገራችን ላይ አሁን እኮ ሊያደርጉ አይደለም፣ እያደረጉ ነው። እኛን ሸምቀቆስ ማስገባት ብቻ እኮ ነው የቀራቸው፣ እየሄዱ ነው። የአዲስ አለም ስርዓት፣ የአዲስ አለም አደረጃጀት አወቃቀር፣ የአዲሱ የዓለም መንግስት ይሄ ኒው ወርልድ ኦርደር፣ እነሱ እንደሚሉት ወይም ደግሞ አዲሱ የዓለም መንግስት ኒው ወርልድ ገቨርንመንት በመባል የሚታወቀው ሀገራችንን ኢትዮጵያን ጨምሮ በአለም ሁሉ ላይ እየተፈጠሩ ያሉትን ሰው ሰራሽ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አሰቃቂ ሰቆቃዎች፣ ቀውሶች የዚህ ሊመሰረ ስላለው የአዲሱ ዓለም መንግስት ስርዓት ዋና የፖለቲካ ትርፍ ግብዓት መሆናችን ልታውቁ ይገባል። ውድ ቤተሰቦቻችን አብዝቶ መጸለይ፣ ጸሎት ኃይል አለው። አብዝቶ መጸለይ ነው እንጂ አሁን አሜሪካ እነ ሩሲያ ራሱ እየሄዱበት ያሉት መንገድ እጅግ በጣም አስፈሪ ነው። ከመረጃዎቻችን ጋር አብራችሁ ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።